ሰላም ውድ የስፖርት ቤተሰቦች፣ የእግር ኳስ ምሽቶች ንግስት፣ የከዋክብት መድረክ፣ የአውሮፓ ሻምፒዮንስ ሊግ ምሽት ላይ ዳግም እንኳን በደህና መጣችሁ። ይህ መድረክ ተራ ጨዋታዎች የሚደረጉበት ሳይሆን ታሪክ የሚጻፍበት፣ ስሜቶች እንደ ማዕበል የሚንቆለጳጳሱበት፣ ህልሞች እውን የሚሆኑበት ወይም በሰከንዶች ቅጽበት የሚሰባበሩበት ልዩ ቲያትር ነው። የዛሬው ዝግጅታችንም የዚህን ቲያትር አስደናቂ ገጾች ይዞ ቀርቧል። ከለንደን እስከ ባርሴሎና፣ ከሞናኮ እስከ ብራሰልስ የተጓዝንበት ይህ ምሽት ሪከርዶች እንደ ቅጠል የረገፉበት፣ የአምና ሻምፒዮኖች በመጨረሻው ደቂቃ የተገዳደሩበት እና ግዙፍ አጥቂዎች ከታላላቅ ክለቦች በላይ ስማቸውን ያስከበሩበት ነበር። እስከ መጨረሻው አብራቹን በመሆን የዚህን አስደማሚ ምሽት ድራማ ሙሉ ታሪክ አብረን እንቋደስ። ጉዟችንን የምንጀምረው ከሰሜን ለንደን ከኤሜሬትስ ስታዲየም ነው። አርሰናል በሳምንቱ መጨረሻ በኒውካስል ላይ ባገኙት አስገራሚ የመጨረሻ ደቂቃ ድል በራስ መተማመናቸው ወደ ሰማይ ከፍ ብሎ ነበር። ይህንንም ስሜት ይዘው ነበር የግሪኩን ኦሎምፒያኮስን የተጋፈጡት። ጨዋታው እንደተጀመረም የመድፈኞቹ የበላይነት በግልጽ ይታይ ነበር። ገና በሁለተኛው ደቂቃ ላይ ጋብርኤል ማርቲኔሊ፣ የወቅቱ የአርሰናል የጎል ማሽን፣ ከግብ በስምንት ያርድ ብቻ ርቀት ላይ ሆኖ ያገኘውን አስደናቂ የጭ ያላት ኳስ በሚገርም ሁኔታ ወደ ውጪ ሲሰደው በስታዲየሙ የነበረው ደጋፊ በብስጭት እጁን ጭንቅላቱ ላይ ጭኖ ነበር። እንዴት የሚል ጥያቄ በሁሉም ልብ ውስጥ አስተጋብቷል። ነገር ግን ታላላቅ ተጫዋቾች ከስህተታቸው በፍጥነት ይማራሉ። ማርቲኔሊም የፈጸመውን ስህተት ለማረም የወሰደበት ጊዜ ጥቂት ደቂቃዎች ብቻ ነበሩ። የቡድን አጋሩ ስዊድናዊው አጥቂ ቪክቶር ዮኬሬሽ ሁለቱን የኦሎምፒያኮስ ተከላካዮች በሰውነት ብቃቱና በጉልበቱ በልጦ ወደ ግብ የመታው ኳስ የግቡን ቋሚ ገጭቶ ሲመለስ እንደ አዳኛ ሞራ ሲጠባበቅ የነበረው ማርቲኔሊ ከማንም ቀድሞ ደርሶ ኳሷን በቀላሉ መረብ ላይ አሳረፋት። የደጋፊው ትካዜ ወደ እፎይታና ደስታ ተቀየረ። ማርቲኔሊም ስህተቱን በጎል አስተሰረየ። አርሰናል ጨዋታውን ሙሉ ለሙሉ የተቆጣጠረ ቢመስልም ኦሎምፒያኮሶች የአውሮፓ ልምዳቸውን ተጠቅመው የመልሶ ማጥቃት ሙከራዎችን ያደርጉ ነበር። በተለይ የቀድሞ የወልቭስ ተጫዋች ዳንኤል ፖዴንስ ከቺኪንሆ የተሻገረለትን ኳስ ወደ ላይኛው የግብ ጥግ አክርሮ ሲመታው ትንፋሽ በስታዲየሙ ውስጥ ተይዞ ነበር። ነገር ግን የአርሰናል ስፔናዊ በረኛ ዴቪድ ራያ እንደ አቦ ሸማኔ ተወርውሮ ኳሷን ሲያወጣት የአርሰናልን መሪነት ያዳነ ድንቅ ቅጽበት ነበር። ሁለተኛው አጋማሽ ሲቀጥል፣ ኦሎምፒያኮሶች የበለጠ ድፍረት አሳይተዋል። አዩብ ኤል ካቢ ያስቆጠረው ጎል በኦፍሳይድ ምክንያት መሻሩ ለአርሰናል ትልቅ የማንቂያ ደወል ነበር። ጨዋታው በአንድ ጎል ልዩነት ብቻ መቀጠሉ አደገኛ መሆኑን የተረዳው ሚካኤል አርቴታ እንደ ቡካዮ ሳካና ኤቨሬች ኤዝ ያሉትን ፈጣንና አደገኛ ተጫዋቾቹን ወደ ሜዳ አስገባ። የማዕከሉ ሞተር ማርቲን ዴጋርድ የጨዋታው ኮከብ መሆኑን በተግባር ሲያሳይ፣ በመጨረሻው ደቂቃ ላይ የቀዶ ጥገና ያህል ትክክለኛ የሆነ መከላከያን ሰንጥቆ የሚያልፍ ኳስ ለቡካዮ ሳካ አመቻቸለት። ሳካም በሙሉ ኃይሉ የመታው ኳስ በበረኛው እግሮች ስር አልፎ መረብ ላይ ሲያርፍ የአርሰን ናልን ሁለት ለዜሮ አሸናፊነት አረጋገጠ። መድፈኞቹም በተከታታይ ሶስተኛ ድላቸውን በማስመዝገብ የአውሮፓ ጉዟቸውን በደማቅ ሁኔታ ቀጥለዋል። ከለንደን ወደ ካታሎኒያ ስንበር የሌሊቱ ታላቅ ፍልሚያ የአውሮፓ እግር ኳስ ግዙፎች ፍጥጫ ይጠብቀን ነበር፤ ባርሴሎናና የአምናው ሻምፒዮን ፓሪስ ሴን ጀርሜን። ይህ ጨዋታ ከመጀመሩ በፊት እንኳን ታሪክ መጻፍ ጀምሮ ነበር። የባርሴሎናው ታዳጊ ኮከብ ወርቃማው ልጅ ላሚን ያማል በሻምፒዮንስ ሊጉ ለ24ኛ ጊዜ በመሰለፍ ከ19ኛ ዓመቱ በፊት በውድድሩ ታሪክ ከማንም ተጫዋች በላይ ብዙ ጨዋታ ያደረገ ተጫዋች በመሆን አዲስ የማይታመን ታሪክ አስመዘገበ። ይህ ብቻ አልነበረም። በሁለቱ ክለቦች የመጀመሪያ 11 ውስጥ አምስት ታዳጊዎች መሰለፋቸው የእግር ኳስ ትውልድ እየተቀየረ መሆኑን የሚያበስር 1992 ወዲህ በውድድሩ ታሪክ ለሰባተኛ ጊዜ ብቻ የተከሰተ ብርቅዬ ክስተት ነበር። ጨዋታው ሲጀምርም ድራማው ቀጠለ። ባርሴሎና በፌራን ቶሬዝ አማካኝነት መሪ ሆነ። ይህች ጎል ለባርሴሎና ሌላ ታሪካዊ ምዕራፍ ከፍታለች። ክለቡ በተከታታይ ለ45ኛ ጨዋታ ጎል በማስቆጠር ከ1942 እስከ 1944 ድረስ ተይዞ የነበረውን የ80 ዓመት ዕድሜ ያለውን የክለቡን ሪከርድ ሰበረ። አስቡት ከሁለተኛው የዓለም ጦርነት ጊዜ ጀምሮ ጸንቶ የነበረ ታሪክ ነው የተለወጠው። ነገር ግን ፔሲጂዎች የአውሮፓ ንጉሶች ዝም አላሉም። የአምናው የፍጻሜ ጨዋታ ጎል አስቆጣሪ የ19 ዓመቱ ሴኒ ማዩሉ ከኑኖ ሜንዴዝ የተቀበለውን ኳስ በልምድ የተሞላ ተጫዋች እርጋታ ከበረኛው ላይ አንስቶ ማሳረፍ ቡድኑን አቻ አደረገ። ሁለተኛው አጋማሽ የነርቭና የትንቅንቅ ፍልሚያ ነበር። ሁለቱም ቡድኖች የማሸነፊያ ጎል ለማግኘት ሲጥሩ ቆይተዋል። ጨዋታው በመጨረሻው ደቂቃ ላይ ወደሚገኝ ልብ ሰባሪ ድራማ መራ። ባርሴሎና በከፍተኛ የመከላከል መስመር ወይም ሃይላይን በመጫወት የተፈጠረውን ክፍተት የተጠቀመው ፒኤስ ጂ በአሽራፍ ሀኪሚ አማካኝነት ተቀይሮ ለገባው ራሞስ ድንቅ ኳስ አደረሰው። ራሞስም ከበረኛው ጋር አንድ ለአንድ ተገናኝቶ ኳሷን መረብ ላይ በማሳረፍ በዘጠናኛው ደቂቃ ላይ ፔሲጂን ሁለት ለአንድ እንዲያሸንፍ አደረገ። የቀድሞው የባርሳ አሰልጣኝ ሉዊስ ኤንሪኬም ወደ ቀድሞ ቤቱ በድል ተመለሰ። በካምፕኑ የተሰበሰበው የባርሳ ደጋፊ ልቡ ተሰብሮ ወደ ቤቱ ሄደ። አሁን ደግሞ ወደ ስቴዴ ሉዊስ ሁለተኛ ወደ ሞናኮ እናምራ። ማንቸስተር ሲቲ መቶ በመቶ የማሸነፍ ጉዞን ለማስቀጠል ሞናኮን የገጠመበት ጨዋታ። የዚህ ጨዋታ ዋነኛ ታሪክ አንድ ሰው ነው፤ ኤርሊንግ ብራውት ሃላንድ የጎል ማሽኑ። ይህ ኖርዌጂያኑ ግዙፍ አጥቂ በሻምፒዮንስ ሊጉ 50ኛ ጨዋታው ነበር። ሃላንድም ይህንን ታሪካዊ ምሽት እንዲሁ እንዲያልፍ አልፈቀደም። ሁለት ግቦችን በማስቆጠር የሻምፒዮንስ ሊግ ጎሎቹን ወደ 52 አደረሰ። እስቲ የዚህን ስታቲስቲክስ ግዝፈት ላስረዳችሁ። ኤርሊንግ ሃላንድ በ50 የሻምፒዮንስ ሊግ ጨዋታዎች ያስቆጠረው ጎል እንደ ዳይናሞ ዛግሬብ፣ አንደርሌክት፣ ሊል፣ ክለብ ብሩጅ፣ በሺክታሽ፣ ሴልቲክ እና ጋላታ ሳራ ያሉ ዘጠኝ ታላላቅ ክለቦች በመጀመሪያ 50 የሻምፒዮንስ ሊግ ጨዋታዎቻቸው ካስቆጠሩት አጠቃላይ የቡድን ጎል ይበልጣል። አንድ ተጫዋች ከዘጠኝ ክለቦች በላይ! ይህ ህብደት ነው። ሃላንድ ሲቲን ሁለት ጊዜ መሪ ቢያደርግ ሲያሳዩም ሞናኮዎች በሜዳቸው ተስፋ አልቆረጡም። በተለይ የጆርዳን ቴዜ እንደ መድፍ የተተኮሰ አስደናቂ ጎል የጨዋታውን ድባብ ቀይሮት ነበር። ጨዋታው ሁለት ለአንድ በሲቲ መሪነት ሊጠናቀቅ ደቂቃዎች ሲቀሩት፣ በዘጠናኛው ደቂቃ ላይ ግን ሞናኮ ፍጹም ቅጣት የምታገኘ፣ የቀድሞ የቶተናም ተከላካይ ኤሪክ ዳየር ወደ ኳሷ አመራ። ዶና ሮማን በተቃራኒ አቅጣጫ ልኮ ኳሷን መረብ ላይ በማሳረፍ ጨዋታውን በአቻ ውጤት አጠናቀቀ። የአህላንድ መንግስት ባልተጠበቀው የሞናኮ ተጋድሎ አንድ ነጥብ ብቻ ይዞ ተመለሰ። በመጨረሻም ወደ ብራሰልስ ቤልጂየም እናምራ። ኒውካስል ዩናይትድ በውድድር የመጀመሪያ ድሉን ፍለጋ ዩኒያንን ገጥሞ ነበር። ማግፓዮቹ ዘንድሮ በሊጉም ሆነ በአውሮፓ ሲቸገሩ ነበር። የአሌክሳንደር ኢሳክን መልቀቅ ተከትሎም የጎል እጥረት ነበረባቸው። ነገር ግን በብራሰልስ የተመለከትነው ፍጹም የተለየ ኒውካስልን ነው። የዲሃው ቡድን የአስተናጋጁን መረብ በጎል ሲያጥበው አመሸ። ኒኮል ትማዴ በስሱ ንክኪ የጎል መጋረጃውን ሲከፍት የአንቶኒ ጎርደን ምሽት ተጀመረ። ጎርደን ሁለት የፍጹም ቅጣት ምቶችን በልበ ሙሉነትና በእርጋታ መረብ ላይ በማሳረፍ የቡድኑን መሪነት አስፋፋ። መጨረሻም ሃርቪ ባርነስ አራተኛውን ጎል ሲያስቆጥር ኒውካስል በውድድሩ ታሪክ ትልቁን የአራት ለዜሮ ድሉን አስመዘገበ። አንቶኒ ጎርደንም ከኢሳክ በኋላ ለኒውካስል በአንድ የአውሮፓ ጨዋታ ሁለት ጎሎችን ያስቆጠረ የመጀመሪያው ተጫዋች ሆነ። ዝምታውን የሰበረው ኒውካስል ውድ የስፖርት ቤተሰቦች እንግዲህ የሻምፒዮንስ ሊግ ምሽት ይሄንን ይመስል ነበር። ታሪክ ተጽፏል፣ ሪከርዶች ተሰብረዋል፣ የመጨረሻ ደቂቃ ጎሎች ልቦችን ሰብረዋል፣ ደስታን ደግሞ ለግሰዋል። እግር ኳስ ለምን ውቡ ጨዋታ እንደሚባል በድጋሚ ያየንበት ምሽት ነበር። እናንተስ ከነዚህ ጨዋታዎች የቱ አስደመማችሁ? ስለ ሃላንድና ላሚን ያማል አስገራሚ ሪከርዶችስ ምን ትላላችሁ? የባርሴሎና የሰማንያ ዓመት ሪከርድ መሰበርስ ምን ስሜት ፈጠረባችሁ? አስተያየታችሁን ከታች በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑን። ለዛሬ ያዘጋጀንላችሁ ይህንን ይመስል ነበር። በሌላ ዝግጅት በቅርቡ እንገናኛለን። እስከዚያው ድረስ ቸር ሰንብቱ።